ፔፐር ባግ ብቻ ለመስራት አንድ ግለሰብ እስከ 50 ሺህ ሊያስፈልግዎ ይችላል። አዋጭነቱስ እንዴት ነው? ቋሚ ደንበኛ ከመያዝ አንጻር ስራው አሁን ላይ በደንብ ያዋጣል ማለት ነው። ይህን ስራ ለመጀመር የሚያስቡ ማንኛውም ሰው በትንሽ ኮስት የተሻለ ትርፍ የሚያስገኝ ስራ ነው ማለት ነው። ከዚህ ወደዚህ ተቀየደናል። ሰላም ውድ ገበያ ሚዲያ ተመልካቾቻችን፣ ናፍቆት ነኝ። አሁን ላይ በሀገራችን ከአካባቢ ብክለት አንጻር ፌስታልን እየተውን ወደ ፔፐር ባጉ መተናል። በዛሬው የቢዝነስ ሪቪው ዝግጅታችን መገናኛ አካባቢ በሚገኘው ዌብ ፓኬጆች ተገኝተን የፔፐር ቢዝነስን ለመጀመር ምን ያህል ካፒታል ያስፈልገናል፣ ስልጠናውንስ የት ነው የምናገኘው፣ የሚለውን እና ሙሉ መረጃውን አብረን እናያለን። አብራችን ቆዩ። ሰላም እንዴት ነህ ሰላም አለ እስቲ ስምህን እና የስራ ድርሻ በማስተዋወቅ እንጀምር ስሜ እስማኤል ከድር ይባላል የውብ ፓኬጂንግ መስራች እና አሁን ላይ ስራ አስካሄድኩኝ ነው የማገል በጣም ጥሩ ይህንን የፔፐር ቢዝነስ ባግ ከጀመራችሁ ስንት ጊዜ ሆናችሁ ለህብረተሰቡ ማቅረብ ከጀመራችሁ ፔፐር ባጉን ከሆነ ያ ማለት የወረቀት ከረጢቱን ከሆነ አንድ ስድስት ወር አካባቢ ሆናል ማለት ነው ነገር ግን ሙሉ ፓኬጂንጉን ከጀመርን አንድ አራት ዓመት ከግማሽ አካባቢ ሆኗል። እንግዲህ አሁን ላይ ህጉን በተመለከተ ሀገራችን ውስጥ ያለውን ህጉን በተመለከተ የሪዩዜብል ያልሆኑ ፌስታሎች አውትዴት ሊደረጉ ስለሆነ በዛ አማካኝነት ፔፐር ባግ አስፈላጊ ይሆናል ማለት ነው። ሌላ ጊዜ ግን ሲሆን ብራንድ አንድ ድርጅት ፔፐር ባግ የራሱ ብራንድ ኖሮ ታትሞ ሲሰራ ብራንዱን ከፍ አድርጎ መግለጽ ይችላል ማለት ነው። አሁን ላይ ግን የፕላስቲክ ኢንቫይሮመንታሊ ፍሬንድሊም አይደለም፣ ሁለተኛ ሪሳይክልም አያደርግም። አንድ ሰው ተጠቅሞ ከጣለው በኋላ ሪሳይክል አያደርግም፣ አካባቢ ያቆሽሻል። ለዛ ፔፐርባግ የተሻለ አድቫንቴጅ አለው ማለት ነው። በጣም ጥሩ። ፔፐር ባግን ለመጀመር ምን ያህል ካፒታል ያስፈልገናል? ሌላዎች ፓኬጆችን ካልጨመርን ያ ማለት የኬክ መያዣ የቶርታ መያዣ እና የተለያዩ እናያለን በኋላ እነሱን ካልጨመርን፣ ፔፐር ባግ ብቻ ለመስራት አንድ ግለሰብ እስከ 50 ሺህ ሊያስፈልገው ይችላል። በቀን ስንት የፔፐር ባግ ታመርታላችሁ? እንግዲህ ፓኬጂንግ አብዛኛው ስራ የሚሰራው ማኑዋል ነው፣ የሚሰራው በሰው ኃይል ነው። የሚሰራው አንዳንድ ማሽኖች ይኖራሉ፣ እዛ ጋር ማየት እንችላለን ስራውን የሚያቀሉ ናቸው እንጂ አብዛኛው ጊዜ በማኑዋል ነው የሚሰራው እና በቀን የሚመረተው ዲፐንድ የሚያደርገው እንደ ሰው ብዛት ነው ማለት ነው። ስለዚህ አሁን ባለን እኛ አሪፍ የሚሰሩ ልጆች በቀን ውስጥ መቶ ፕሮዲስ ማድረግ ይችላሉ። ያ ማለት አምስት ሰዎች አምስት መቶ ፕሮዲስ ማድረግ ይችላሉ ማለት ነው። ስለዚህ እኛ አሁን አቅማችን ፔፐር ባግ ብቻውን ከሆነ በቀን ከአምስት መቶ እስከ ስድስት መቶ ማምረት እንችላለን ማለት ነው። ከትንሽ እስከ ትልቅ ፔፐሮቹ ይለያያሉ እና አገልግሎታቸውም እንደዚያው ይለያያል። ከትንሽ ከትንሽ እስከ ትልቅ ዋጋቸው ስንት ነው? ዋጋው ዲፐንድ የሚያደርገው እንደ ዲዛይኑ፣ እንደ ወረቀቱ እና እንደ ሎጎ አሰራሩ ይለያያል ፕራይሱ ማለት ነው። ሬንጁን መናገር እንችላለን። የመጀመሪያው ትንሹ የሚባለው ፔፐር ባግ አገልግሎቱ ለኮስሞቲክስ ቤቶች ሽቶ ለሚሸጡ ግለሰቦች እና ደግሞ ለፋርማሲዎች ነው። ሚዲየም የሚባለው ደግሞ ለሬስቶራንቶች፣ ለቡቲኮች የመሳሰሉትን ሲጠቀሙ ትልልቁንም ቡቲኮችም ሬስቶራንቶችም ይጠቀሙታል ማለት ነው። ፕራይስ ከ25 ብር ጀምሮ እስከ 65 ብር ሬንጅ አለ። ያ ዲፐንድ የሚያደርገው እንደ ማቴሪያሉ እና እንደ ዲዛይኑ ነው ማለት ነው። የእናንተን ፔፐር ባክ ከሌላ በምንድን ነው የሚለየው? ብዙ ቦታ የሚሰራው ከለሩ አንድ አይነት ነው። ለምሳሌ ብዙ ቦታ የሚሰራው ከለሩ አንድ አይነት ነው፣ ወይ ብራውን ነው ወይም ደግሞ ዋይት ዱፕሌክስ ይባላል በነጭ ነው የሚሰሩት። እኛ ጋር ግን በየትኛውም ከለር በብራንዳቸው ከለር ለምሳሌ አንድ ሬስቶራንት ብራንዱ ቀይ ከሆነ በነጭ መሰራት የለበትም። በብራንዱ ከለር እኛ ፕሮዲስ ማድረግ እንችላለን ማለት ነው። ያ ማለት ፔፐር ባጉ በፈለጋችሁት ከለር መሰራት ይችላል ማለት ነው። ይሄ ደግሞ ኢትዮጵያ ውስጥ የተለመደ አይደለም። እኛ ነን ሁላ የጀመር ነው ማለት ነው። ይህንን አሰራር ይህንን ፔፐር ባግ ከመጀመራችን በፊት መውሰድ ያለብን ስልጠና ምን አይነት ነው? ስልጠናዎች አሉ። የመጀመሪያውን ፔፐር ባጉን ብቻ ከሆነ ነው እንዳልኳቸው፣ የፓኬጂንግ ስራ ብዙ አይነት ስራ ነው ያለው። አሁን ስፔሲፊክሊ ስለ ፔፐር ባጉ ስናወራ አንደኛው ፓተርኑን አውጥቶ አጣጥፎ መስራቱ አንድ ትሬኒንግ ነው። ሌላ ደግሞ ህትመት ለማድረግ ሲልክ ስክሪን የሚባል ማቴሪያል አለ እሱን ስልክ ስክሪኑን አሰራር ሁለተኛው ትሬኒንግ ነው ማለት ነው። ግለሰቦች በአንድ ሳምንት ውስጥ ለምደው ወደ ስራ መግባት ይችላሉ። ክረምት ሲሆን አሁን ፔፐር ባግችን ስንይዝ ዝናብ አለና የመጨማደድ ባህሪ ያለው የመበስበስ ባህሪ ያለው ለሱ ምን አዘጋጃችሁልኝ? ጄነራል ኢንተርናሽናሊም የችግር አንድ ችግር ማለት ምንድነው ፔፐር ባግ ወረቀት ነው። ያ ደግሞ እርጥበቶችን አይችልም። ኢቨን ሪዩዘብል አይደለም። ነገር ግን ምን አለ ሲሰራ ፔፐር ባጉ ላምኔት ይደረጋል ያ ማለት ላስቲክ ከላይም ከስርም መግባት ይችላል ማለት ነው። ስለዚህ ያንን ችግር በዚህ መቅረፍ እንችላለን። የፔፐር ባግ እንዴት እንደሚሰራ እና የወረቀት አይነቶችን ደግሞ እንያቸው። ክራፍት ፔፐር ይባላል የመጀመሪያው። ሶስት አይነት ታይፖች አሉ ማለት ነው። ፔፐር ባግ ለመስራት የመጀመሪያው ክራፍት ፔፐር ነው፣ ብራውን ነው ከለሩ ማለት ነው። ሌላኛው ደግሞ ዋይት ዶፕሌክስ ይባላል። ሌላኛው ደግሞ አርት ይባላል ማለት ነው። የተለያየ አይነት ዩዜጅ አላቸው። እሱን ማየት እንችላለን። እንዳልኩሽ ፔፐር ባግ ለመስራት ሶስት ማቴሪያሎች አሉ ማለት ነው። የመጀመሪያው ክራፍት ፔፐር ሲሆን ይሄ የተለመደ ነው። ብዙ ቦታ የምታየው ነው። ሌላ ደግሞ ከኮስትም አንጻር ትንሽ ወረድ ይላል ማለት ነው። አፎርደብል ነው። ያው ማቴሪያሉ በእንደዚያ ያገኝ ያለው ይሄ ተቆራጦ ነው የሚመጣው። ሁለት አይነት አለ። ይሄ ራሱ ሆኖ ሁለት አይነት አለ። ኢምፖርትድ አለ፣ የአገር ውስጥም ደግሞ አለ። ሌላ ደግሞ የሚለየው ግራሙ ነው። ያ ማለት ቲክነሱ ማለት ነው። ያንድ ፔፐር ከመቶ ግራም እስከ ሁለት መቶ ሀምሳ ግራም አለ ማለት ነው። እንደ ከስተመሩ ከስተማይዝ ተደርጎ የሚሰራለት ነው። ሁለተኛው አርት ፔፐር ይባላል። ከለሩ ነጭ ነው። ምንድን ነው የሚለየው? ይሄኛው ሻይን ያደርጋል፣ በሁለቱም በኩል ላሚኔት ተደርጓል። እንደሚታዩ ሻይን ያደርጋል። ይሄኛው ደግሞ ሁለተኛው ነው ማለት ነው። ይሄ ከክራፍቱ ትንሽ ኤክስፔንሲቭ ነው። ይህም ልክ እንዳልኩሽ ከ140 እስከ 250 ግራም ሳይዝ አላቸው ማለት ነው። ሌላኛው ሶስተኛው ደግሞ ትንሽ ጠንከር ያለው ዋይት ዶፕሌክስ ይባላል። ይሄ ማለት ነው። ይሄ በጣም ጠንካራ ሬጅድ የሆነ ማቴሪያል ተጣጥፎ ሲቀመጥ ፔፐርባክ ከሰራሽበት በኋላ በራሱ መቆም የሚችል ነው። ሄቪ ዲዩቲ ነው የሚባለው ብዙ ነገር መሸከም የሚፈልግ ፔፐር ባክ ሲሆን በነዚህ ነው የምንሰራው ማለት ነው። ዋጋቸውም እንደዛው ይለያያል። ዋጋቸውም እንደዛው ይለያያል። እንዳልኩሽ ከክራፍት ፔፐሩ ትንሽ ዝቅ ይላል። ሁለተኛ ላይ ይሄ አለ። ከዛ ሶስተኛ ላይ ይሄ ሞር ኤክስፔንሲቭ ነው ማለት ነው። አርት ፔፐር የሚባለው በጣም ጥሩ። እነዚህስ ቅርጾች በምንድን ነው የሚወጡት? የራሳቸው ማሽን አላቸው። አዎ፣ ትራዲሽናሊ የሚሰራው በእጅ ነው። ያ ማለት ምንድነው? በእጅ መሰራት ይችላል። በእጅ ይቆራረጣሉ ማለት ነው። ከሳር ተጠቅማቸው ከዛ ደግሞ ከፍ ማለት ከፈለጋችሁ የራሱ የሚቆራርጥ ማቴሪያል አለው ማለት ነው። ማሽን አለ። ማቴሪያሉ ኬፍ ነው የሚመጣው። ማቴሪያሉ እንዳልኩሽ ሀገር ውስጥ ይመረታል፣ ኢምፖርትድም ይሆናል። ኢምፖርትድ ሲሆን ብዙ ጊዜ እዚሁ ኢምፖርተሮች አሉ የምናናግራቸው ከእነሱ ነው የምንቀበለው። የሀገር ውስጥ የሚመረት ከሆነ ደግሞ ከፋብሪካ ነው ማለት ነው የምናወጣው። አዋጭነቱስ እንዴት ነው? ቋሚ ደንበኛ ከመያዝ አንጻር እዚህ ጋ አሁን በጣም ማንሳት የምፈልገው ምን እንደሆነ ታውቂያለሽ? ይሄ ስራ የደንበኛ ስራ ነው። አንዴ ታዞ የሚቀር መሆን የለበትም ኮንቲንየስሊ። ምክንያቱም ለምሳሌ ቡቲክን ብንወስድ አንዴ አይደለም ፔፐር ባግ የሚፈልገው በተደጋጋሚ ነው የሚፈልገው። ስለዚህ ደንበኛ መያዝ ከቻሉ ከስተመሮች ስራው አሁን ላይ በደንብ ያዋጣል ማለት ነው። ለሌሎች የስራ እድል ከመፍጠር ስ አንጻር እንዳልኩሽ ቅድም አውርተን ነበረ። ይሄ ስራ ፐርሰን በጣም ይፈልጋል ማለት ሂውማን ሪሶርስ ይፈልጋል። ስለዚህ ብዙ ሰዎችን ቀጥሮ ማሰራት ይችላል ማለት ነው። እንዳልኩሽ ብዙ ጊዜ ማሽኖች ብዙ አይገኙ፣ በሰው ነው የሚሰራው ማለት ነው። የስራ እድል ለመክፈት ብዙ እድል አለው ማለት ነው። ኦኬ፣ እናንተ ለምን ያህል ሰው የስራ እድልን አመቻችታችኋል? አሁን ላይ በውስጣችን የሚሰሩ ከስድስት ሰዎች አሉ ማለት ነው። ማስፋት እንፈልጋለን። ይህንን ካሰፋን ደግሞ እስከ አስር እስከ ሀያ ሰው ድረስ መቅጠር እንፈልጋለን። በጣም ጥሩ። በእጅ የሚሰሩትን ደግሞ እንያቸው። እሺ ደስ እንዳልኩሽ ለመስራት ሶስት አራት ሰው መስራት ይችላል። ለፍጥነት ነው እሱ የሚሆነው እንጂ አንድ ሰው መስራት ይችላል ማለት ነው። መጀመሪያ ተቆርጦ ከመጣ በኋላ የመጀመሪያው ስቴጅ እሱ እየሰራው እንደሚያሳያችሁ፣ ልክ እንደዚህ ነው ማለት ነው። ይህኛው የመጀመሪያው ስቴጅ ነው። እንደዚህ ከተሰራ በኋላ ከዛ ሌላኛው ግለሰብ ደግሞ እንደዚህ አድርጎ ይሰራዋል ማለት ነው። እሱ የመጀመሪያው ነው። ከዛ ሌላኛው ግለሰብ እንደዚህ አድርጎ ይሰራዋል ማለት ነው። ከዛ በኋላ ደግሞ ይቀጥልና ወደ ሌላው ሌላኛው ሰው ጋር ደግሞ ሲሄድ እንደዚህ ይሆናል ማለት ነው። ይተጣጠፋል ጡ ላይ ይተጣጠፋል ማለት ነው። ከዛ ፋይናሊ አራተኛው ሰው ይሄኛውን አጣብቆ ይሄኛውን እጀታ በዝቶ ገመድ ያስራል ማለት ነው። ይጨርስን ያለቀ ፕሮዳክት ይሆናል። መጨረሻ ላይ ህትመት ይደረግለታል ማለት ነው። ህትመቱ በሲልክ ስክሪን ነው የሚደረግ። ይሄ የፔፐር ባክስ ይሰራና የፒዛ እና የኬኮች ደግሞ አሉ። እንደዚሁ በእጅ የሚሰራ ነገር አለው አው እንዳልኩሽ፣ አብዛኛው ፓኬጂንግ ስራ ማንዋል ነው የሚሰራው። ለምሳሌ ለማፍጠንና ጊዜ ለመቆጠብ ነው ማሽን የምትጠቀሚ። እሱም ሙሉ ስራውን አይሰራ። ምክንያቱም ኮምፕሊኬትድ የሆነ ስራ ስለሆነ ከሰው ውጪ ሞራ አይሰራውም ማለት ነው። የተሻለ የሚሆነው የሰው ነው። ከተቻለ ማሽን ያቀልላቸዋል ማለት ነው ስራው። ስለዚህ ማሽኑ የሚሰራው መቁረጥን ብቻ ነው። መቁረጥና ቅርጽ ማውጣት ይባላል። በቴክኒካል ተርሙ ፎንዶ ይባላል ሀገራችን ውስጥ ማለት ነው። ህትመቱን ደግሞ በተወሰነ መልኩ እኔ ብዙ አይነት ህትመት አለ። ከኮስት ኢፌክቲቭ የሆነ ህትመት አለ፣ ሌላው ደግሞ ከፍ ያለ ህትመት አለ። የመጀመሪያው ጀማሪዎችም ሊሰሩበት የሚችለው ሲልክ ስክሪን ይባላል። ሲልክ ስክሪን ነው ፔፐር ባጉ ወይም ደግሞ ህትመት ማድረግ የተፈለገበትን ማቴሪያል ከውስጥ ይገባና አሁን ይሄ ያለቀው ነው፣ ይሻሉ አይደለ? ከውስጥ ይገባና ይህንን በማድረግ እዚህ ላይ ቀለም አድርጎ ህትመት ማድረግ ይቻላል ማለት ነው። ይሄ በጣም ኮስት ኢፌክቲቭ እና ርካሽ የሆነው ሜትድ ነው ማለት ነው። ሌላ ደግሞ ኦፍሴት ፕሪንቲንግ የሚባል አለ። ኦፍሴት ፕሪንቲንግ ማለት እነዚህም ይሁን ከለሩ ብራውን ነው አደለ? ወደዚህ ከለር እንዲለወጥ፣ ወደ ፈለግሹ ከለር እንዲለወጥ የሚደረግ ነው። ከተለያዩ ህትመት ቤቶች ጋር ተባብረን ነው የምንሰራው። ሁለተኛው ደግሞ ይሄኛው ኦፍሴት ፕሪንቲንግ ይባላል ማለት ነው። ምንድን ነው የሚያደርገው? እነዚህ ከለሮቹ ሲመጡ፣ ከፋብሪካ ሲወጡ ወረቀቶቹ ነጭ ወይም ደግሞ በዚህ ብራውን ነው ከለሩ ማለት ነው ከዛ ወደዚህ ከለር መለወጥ ይቻላል። ይሄኛው ትንሽ ኤክስፔንሲቭ ይሆናል። ከሌላ ህትመት ቤቶች ጋር ከትልቅ ህትመት ቤቶች ጋር ተባብረን ነው የምንሰራው ማለት ነው። ኦኬ። ቀለማቸውስ ለፔፐሮቹ የምንጠቀመው ቀለም ከሌላ ቀለም የተለየ ነው? አዎ፣ በደንብ ይለያል። የሲልክ ስክሪን ቀለም ይባላሉ። የሲልክ ስክሪን የውሃ ቀለም ነው የምንጠቀመው ማለት ነው። ሲልክ ስክሪን ለቲሸርትም ያገለግላል ይሄ ህትመት ማለት ነው። ነገር ግን ቀለሙ ይለያያል። ኢቨን ከቲሸርቱ ራሱ ይለያያል። የውሃ የሲልክ ስክሪን ቀለም ማለት ነው የምንጠቀም እና መጨረሻ ይሄንን ቢዝነስ ለመጀመር የሚፈልጉ ወጣቶች ምን ትመክራለህ? ይህን ስራ ለመጀመር የሚያስቡ ማንኛውም ሰው በትንሽ ኮስት የተሻለ ትርፍ የሚያስገኝ ስራ ነው ማለት ነው ስልጠናውን የሚሆን ሮ ማቴሪያሉንም ቢሆን ከኛ ጋር ማግኘት ይችላሉ ማለት ነው እሺ ከእናንተስ ወደፊት ምን እንጠብቅ ያው እንግዲህ አላማችን እንትን ስራውን ማስፋት ነው እውነቱን ለመናገር ማለት ነው። እኛ ሀገር ላይ የለም የፓኬጂንግ ስራ የለም በደንብ ብራንዶች እቃቸውን ሲሸጡ በፈለጉት ፓኬጂንግ መሸጥ አይችሉም። ብዙ ጊዜ ካየሽ በፌስታል ምናምን ነው የሚሸጡት። እና ብዙ አይነት የፓኬጂንግ ስራዎች አሉ እና አስፍተን ስራውን ኢቭን ለሰዎችም የስራ እድል መፍጠር ነው የምፈልገው። ጠቅላላ ቢዝነሱን ለመጀመር ምን አይነት ማቴሪያሎች ያስፈልጋሉ? ወጣቶች ወይም ደግሞ ግለሰቦች ስራውን ለመግባት ብዙ ማቴሪያሎች አያስፈልጓቸውም እንዳልኳቸው ማለት ነው። የመጀመሪያው ወረቀቱ ነው። ክራፍቱ ፔፐር ወይም ደግሞ ያሳየሁሽ ሶስቱ ታይፖች ወረቀት አንዱን ወይም ደግሞ ሶስቱን መርጠው መግዛት ይችላሉ። ሌላኛው ደግሞ ለእጀታነት የሚያገለግለው ገመድ ነው። እጀታው ደግሞ እቃ ሲሸከም ትን እንዳይል እንዳይበጠስ ከምሱሩ የሚባል ማቴሪያል አለ እሱ ያስፈልጋቸዋል። ሌላው ደግሞ ከምሱሩ ወረቀቱን ለመብሳትና ለመጨፍለቅ የሚያገለግል እንደዚህ የእጅ በእጅ የሚያዙ ማቴሪያሎች ያስፈልጋቸዋል። በስተመጨረሻ ደግሞ ህትመት ለማድረግ የሚያገለግላቸው ሲልክ ስክሪን እና ላይት ቦክስ በመባል ይታወቃል። ስልጠናውን ሲወስዱ የሚያዩት ይሆናል ማለት ነው። እነዚህ ማቴሪያሎች ካሟሉ ቀጥታ ወደ ስራው መግባት ይችላሉ። በትንሽ ካፒታል መጀመር ይችላሉ ማለት እንዳልኩሽ ሀምሳ ሺህ በግለሰብ ለመጀመር ከፈለግ እንዳልኩሽ አራት አምስት ሰው አንድ ላይ ከጀመር ያው ኮስቶ ከፍል ይችላል። ግን አንድ ሰው ግን በግለሰብ በሀምሳ ሺህ ብር መጀመር ይችላል ስራውን። ይህንን ቢዝነስ ለሚጀምሩ ሰዎች ምን ትመክራለህ? እንግዲህ መጀመር ለሚፈልጉ ማንኛውም ሰው መጀመሪያ ላይ በግለሰብ መጀመር ትችላላችሁ እንዳልኳችሁ ማለት ነው። ከዛ በኋላ ግን ማርኬታችሁን ለማስፋት ሰው ጨምራችሁ መስራት ትችላላችሁ። ያ ማለት ምንድን ነው? እንዴ ነው ማርኬት የምታሰፉት? ነው መጀመሪያ፣ ያ ማለት አንደኛ ሶሻል ሚዲያ መጠቀም ትችላላችሁ። አሁን ላይ ሶሻል ሚዲያ ኢዝሊ አክሰስ ማድረግ ይችላል ማንኛውም ስልክ የያዘ ሰው፣ ሶሻል ሚዲያ ቲክቶክ መጠቀም ይችላል፣ ፌስቡክ የመሳሰሉት ነው ማለት ነው። ሁለተኛው ደግሞ ማኑዋሊ ፔፐር እንትን አሰርተው ቢዝነስ ካርድ፣ ያን ቢዝነስ ካርድ በየሬስቶራንቱ እየሰጡ ማርኬት ማስፋት ይችላሉ ማለት ነው። ከሰለጠኑ ብዙ ጊዜ የሚገጥመን ችግር ምንድን ነው ታውቂያለሽ? ከሰለጠኑ በኋላ ብዙ ሰዎች ተሎ ይተውታል። ገብቶሻል አይደል? እና ያ ነገር መሆን የለበትም። ቢዝነሱ ሰክሰስ እስኪያደርግ ድረስ ጥረት አድርጎ መስራት ያስፈልጋል ማለት ነው። እስኪሎችም ያስፈልጉሻል ለምሳሌ ፎቶሾፕ ሊያስፈልግሽ ይችላል። ብዙ ኮምፕሊኬትድ ዲዛይን ላይኖር ይችላል ግን ኢዚም ዲዛይን ቢሆን ፎቶሾፕ ላይ ነው ሎጎ የሚሰራው ማለት ነው። እሱንም መስራት ይጠበቅባቸዋል። ይህንን ሁሉንም ነገር ጠቅልሎ ስልጠናኛ ምንሰጣለ? ስልጠናውንስ ለመሰልጠን ምን ያህል ገንዘብ ያስፈልጋል? ሙሉ ስልጠናውን ለመጀመር ላስፈለገ ሰው ሰባት ሺህ አምስት መቶ ነው የምትሰጠው ማለት ነው። ግን ይሄ ሲባል ምንድነው ሙሉ እስኪሉን ነው የምንሰጠው እንዳልኩሽ የሲልክ ስክሪን አወጣጥም ጭምር ነው። ፔፐር ባግ አጣጥፎ መስራት ብቻ ሳይሆን ሲልክ ስክሪን አሰራሩ ነው የምንሰጠው። በ7500 ብር ስልጠናውን መውሰድ ይችላሉ። በጣም ጥሩ። ለስንት ያህል ጊዜ ነው የሚቆየው ስልጠና? ስልጠናው በአንድ ሳምንት ውስጥ ተጠናቆ ያልቃል። ይህንን የፔፐር ባግ ለማግኘት የእናንተን አድራሻ በምንድን ነው የሚያገኙት? ስልክ ቁጥራችን 0935571 ወይም ደግሞ 0941 12 41 11 ላይ ማግኘት ይችላሉ። ወይም ደግሞ ሎኬሽናችን መገናኛ እግዚአብሔር አብ ቤተክርስቲያን ጀርባ ወርክሾፕ አለን። እዛም መጥተው ማዘዝን ማየት ይችላሉ ማለት ነው። ስለሰጠህ ማብራሪያ በጣም እናመሰግናለን። እናንተም እዚህ ድረስ መታችሁ ቀርጻችሁ ስራችንን ስላቀረባችሁ እኛም እናመሰግናለን። መልካም ውድ ገበያ ሚዲያ ተመልካቾቻችን፣ የዛሬ የቢዝነስ ሪቪው ፕሮግራማችን ይሄንን ይመስል ነበረ። የፔፐር ባክ ስልጠና እና ቢዝነሶችን መጀመር ለምትፈልጉ ታች ባለው ስልክ ቁጥር መደወል ትችላላችሁ። በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።